አሰላሙ አለይኩም ወረሐመቱላሂ ወበረከት ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ ሊዳ ናችሁ ወይ ከኔ ጋር ሁሉም ሰላም አልሐምዱሊላህ ዛሬ ደግሞ በአዲስ ቪዲዮ በሌላ ቪዲዮ ለናንተ ይጠቅማል በምለው ቪዲዮ መጥቻለሁኝ በነገራችን ላይ ዛሬ መብራት ጠዋት እንቅልፋችን ስንነሳ መብራት የለም ኔትወርክ የለም ኢትዮጵያ ላይ በጣም አስቸጋሪ ሆኗል እንግዲህ ዱአ አርጉ እስኪ መብራቱን እና ኔትወርኩ እንዲመጣልን ማለት ነው። ቶች እና በጣም አስቸጋሪ ነው። ኔትወርክ ተለለን ከባድ ነው። ደግሞ ኔትወርክ ሲጠፋ ዋይፋዩም ሁሉም ነው። መብራት ሲጠፋ ኔትወርክ የሚጠፋል ዋይፋዩም፣ ሁሉም ነገር ማለት ነው። ከመብራት ጋር ነው ሁሉም ነገር የተያዘው እና ላይክ እያረጋችሁ ቤተሰብ ሁኑ። መብራቱም ደግሞ አለ ያንጣላችሁ በሉኝ። መብራቱ እንግዲህ ሲመጣ ነው ወደ እናንተ የሚመጣው ማለት ነው። ይህ ነገር ማለት ነው። እና ባትሪ እንኳን አላለቀብንም። የስልካችንም የዋይፋያችንም ባትሪ አለ፣ ግን ኔትወርክ የለም ዝቀግ አድርገውታል። እንግዲህ ኸይሮን ለአገራችን መልካሙን እያላችሁ ዱ አድርጉልኝ ማለት ነው ቶቼ። እና ዛሬ ደግሞ እንግዲህ ትላንትና የሆነች ልጅ ኮሜንት ላይ እንግዲህ ብዙ ጊዜ ኔ ኮሜንት ያለሁኝ ኮሜንት ምን ብላኛ ላይ መሰላቸው ስልክ እንግዲህ አልያዝኩም። ያው ስልክ ተስልክ እያነበብኩ ነበር የምመጣው። ያው እንግዲህ ስልክ መግባት ስለማልችል ወደ ዩቱብ ያለ ኔትወርክ ማለት ነው፣ እና ዝም ብዬ ነው የመጣሁት። ምንድን ነው ያለችኝታችን ኢትዮጵያ ሆነን ኢትዮጵያ መጥተን ትዳር ከምንይዝ እና አረብ ሀገር ሆነን ትዳር ከምንይዝ ወይም ከምናገባ ማንኛው ይሻለናል? ጠይባዬ በዚህ ምክንያት ምከሪኝ በዚህ ላይ ብላኛለች ማለት ነው። እህቶቼ እና እኔ በእርግጥ ሁሉም የራሱ የሆነ አስተያየት አለው። እኔ በእኔ በእኔ ማለት ነው ኢትዮጵያ አገራችሁ መጥታችሁ ትዳራችሁን ብመሰርቱ ይበልጣል። ለምን ብትሉ አሁን ለምሳሌ ብዙ ጊዜ የኦንላይ ትዳር ወይም በዚህ ቤተሰብ ደግሱ ባለቤቴ እንደዚህ ነው ሂድና እንደዚህ ግባ ብዬ ዋለው ሽማግሌ ይዞ ይመጣል ተብሎ ሽማግሌዎቹ ራሱ እዛ ሁለታ እጎረቤታችን በዚህ በኦላይ ትዳር መጥቶ እንግዲህ በኦላይ ትዳር እንበለው ማለት ነው። እንግዲህ በኦላይ ተዋውቀው በፌስቡክ እየተዋወቃሉ በቲክቶክ ተዋውቀው ነው እንግዲህ ሂድና ግባ እናየው አብረን እንሆን እንገባ የሚባለው ማለት ነው ው የኦንላይ ትዳር በሩት እና እዚህ አሁን ጎረቤታችን መጀመሪያ አገባች ልጅቷ ማለት ነው። ሳውድ ነው ዱባይ ነው መሰለኝ ቆይታለች የሄደች ማለት ነው። እና ከኔ በፊት ነው በፊት ሄደችው። አሁን ግን በፊት አግብታ እንደዚሁ ተደግሶ ተጋብተው እሷ ሌላ ሀገር እሱ ሌላ ሀገር ሆነው ከዛም በኋላ ተፋቱ። ፈታት አሁንም እዚህ ተደግሶ ቤተሰብ መጥቶ ከወረባቦ አስርጎን ምን ብለን ምን ብለን ነበረ እንግዲህ፣ ሰዎቹ እሷ ብቻ ናት የምታውቀው እንጂ ስለ ቤተሰቦቹ ስለ እሱ ቤተሰቦች ደህና ህልቅ የሆኑ ጥሩ ሰው ሞኝ ሰው የሆኑ መጥፎች የሆኑ ምን አይነት ዘመድ ያላቸው ምን አይነት ምንም የሚታወቅ ነገር የለም። ልጁን ብቻ እሱ ጋር ተዋውቃለች፣ በፌስቡክ የተዋወቀችው ቤተሰብ የጋህድና ሽማግሌ ላካለችው መጣ፣ ሽማግሌ መጣ። ያው ቀን ተያዘ እዚህ መጣ፣ ተደግሰው ለድግሱ የተወሰነ ጥሎ ሄደ ማለት ነው። ያትዳር ትዳር እውነቴ ነው ማለት አራት ወር አምስት ወር አልቆየም መልሰው ተፋቱ። ይገርማችኋል በጣም እንትን ብለው ማለት ነው። እና ያላቸውን እንግዲህ በቀደም ምንድ ነው የሆነ ቪዲዮ በሰራሁት ኒካ አርጌ ባሌ አሁን መልሶ ስንጣላ አልፈታ ብዬ አለች ብዬ በሰራው ቪዲዮ ብዙ ልጆች ምን ብላ ነው የምሰጠው ምን ብላ ነው እንትን የምትለው ማለት የምታካፍለው ያሉ ልጆች አሉ። እንዴት የሰው ኒካ ተይዞ እኩሌን አላካለፍለም የሚባል ነገር የለም። ወቼ እኔ እውነት ነው የማላቸው። ያኛው እዛው አረብ አገር ነው። ገባችሁ? እዛ ያለው ሕግ እዛ አይሰራም። በህግ ጉዳይ ኒካ ታሰረበት ቀን ጀምሮ እሱም የሚሰራው እሷም የምትሰራው እኩላቸው ነው። ስለዚህ ኒካት የተሳሰሩ ግን እሷ ምን አላት ይመዘገባል፣ እሱ ምን ያለው ይመዘገባል። ከዛም በኋላ ደግሞ እሷ ምን አላት ምን ሰርተሻል፣ አመት አብረን ተቀማመጥን፣ አንቺ አረብ ሀገር ሆነች እኔ ኢትዮጵያ ሁኔ አብረን ተቀማመጥን ብለው ያላትን ታካፍለዋለች ያለውን ይካፈላሉ። እንግዲህ ያው ይሄን ሰርቻለሁኝ እዛው አስቀምጥ፣ እኔም ይሄን ሰርቻለሁ እዛው ይቀመጥ ተብሎ ተስማምተው ኒካ ይወርድ ያለ እንጂ እንዴት የሰራችሁ ነገር የእሱ አይገባውም እያላችሁ ብዙ ሰዎች ኮሜንት ጽፋችኋል ማለት ነው። በፍፁም ማካፈል የለባትም በትዳር ላይ ማካፈል የለባትም የሚል ነው ያኛው። እዛው ነው የዛው ያለው ህግ ነው እንጂ እዛ ሀገር ኢትዮጵያ እንዲህ አይነት የሚባል ህግ የለም። የባሏ ገንዘብ የእሷ ነው፣ የእሷ ገንዘብ የባሏ ነው። በቃ እኩላቸው ነው። ስለዚህ አሁን ወደ እዚህኛው ልግባው ማለት ነው። በቀደም እንግዲህ ነገርኳቸው። እዚህ ጎረቤታችን እንደዚያ ተጋብተው አመት ሳይቆዩ መልሰው ተፋተው እንደገና ደግሞ መልሳ ደግሞ ደግነቱ እንግዲህ እንዲሷን አውርዶላታል። በምን እንዴት ተስማሙ አላውቅም። አሁን መልሰ እንደም አሁን ተሰረገ ማለት ነው። እና አሁን በዛ ሰዓት ሚዜ መጣ፣ የተወሰነው መጡ፣ ሽማግሌም አለ፣ እሱም አለ፣ ተሰረገ። እዚህ አባቱ አርዶ ነው የተሰረገው ማለት ነው። ታሁንም በፊት እንዲህ ዙ ተሰርጓል። አሁን ለታም ደግሞ ያፈቷት ሌላ ባል መጥቶ ተሰረገ። ሰዎቹ ግን የወይት ሆኑ። ማነው ይሆን የሚያውቅ የለም። እንዴት ቤተሰቦቹን ማላቅ። አሁን አለች መሰል እንግዲህ ይሄን ይሄት ማለት ነው። እዚህ የመጣች በቀደም ታውቃላችሁ በቪዲዮ እምቢ አለች። እፈራለሁኝ በቪዲዮ አልዘልቅም ብላ አልመጣችም። ግን እኛ ጠይቀን እኛ ጠይቀን ማን ነው የሰውዬ ተማክረን ቤተሰብ ምን አለው ተጎኑ ብለን ነው እንጂ ዝም ብለን ትዳር የምንሰጣት ዝም ብለን። እኔ አውቀዋለሁኝ እወደዋለሁኝ እንዲህ አደርጋለሁ ታውቂዋለሁ በዓል ላይ ብትለን እሺ አንላትም። ለምን? በቃ እኛ እናውቀውም። ነገ ጧት እች ልጅ ልጅ ናት ምገባ ያ ሰውዬ ምን ይሁን ምን ይሁን ታናቅ። እንዴት ነው የምትሰጠው ማለት ነው። ስለዚህ እናንተ እዛ ሀገር ብትሆኑ ቤተሰብ ይመጣል። እናንተ ደግሞ ሰርጋችሁን አድርጋችሁ በቤተሰብ ጋር ተነሳችሁ ወደ አባት ቤት ወደ ባል ቤት ሄዳችሁ የባልን ዘምር ታውቁታላችሁ። የምን ዘምር ትተዋወቃላችሁ ማለት ነው። ስለዚህ እንዴት እዛ ሆኖ ትዳር ይሻላል እንላለን። ስለዚህ በኔ በኔ አስተሳሰብ አገራችሁ መጥታችሁ ትዳራችሁን ብትመሰርቱ ከዛ በኋላ ብትሄዱ ነው የሚበልጠው ብዬ በራሴ አስባለሁ። የእናንተን ደግሞ እንግዲህ ራሳችሁ ታውቃላችሁ ማለት ነው። እውነት የምራችሁ አገር መጥቶ ትዳር በደንብ ነው። አንደ ቤተሰብ ይግባባል፣ ባል ይግባባል። ምን አይነት ነው እንደዚህ? ትዳር ማለት እኮ ቀላል ነገር አደለም እህቶች። በኦንላይን ዝም ብሎ ላገኘሁት ቤተሰብ እንትን ብሎ የነበረ ይሄ ሰውዬ እንደዚህ ነው ምናምን ብሎ ተወርቶ እንዱ ትዳር የለም። በኤሞ መጣ፣ በቀደም አንድ እህታችን ያለው ልጁ የሆነ ሎጋ የሚባል ነው። እንግዲህ ዙም ታሰማችሁ ሰምተዋለሽ ማለት ነው። እኔ ነኝ ብለሽ ራሱ ትጽፊ ደስ ይለኛል እህቴ ማለት ነው። ሎጋዬ ነው እሱ ልጁ፣ ትግሬ ነው ግን በሙስሊምነቱ ሙስሊም ስለሆነ ብቻ በፌስቡክ ነው ይተዋወቁት አለች። ስለዚህ ምን ትይኛለሽ ብላ መጣች በኤሞ ማለት ነው። ተረጋጊ እህቴ፣ ይሄ ልጅ ሎጋዬ አረብ ሀገር ሆነሽ ሎጋዬን ቅርብ አደረግሽው እንዴ? እንዴት ያገርሽን ልጅ አታገቢም? ያገር ልጅ ጠፍቷል? ያገር ልጅ ይሻልሻል እና ተረጋጊ ይሄ ልጅ ለሆነ ጉዳይ መጥቶ ሊሆን ይችላል፣ እንጂ አንቺ እውነቴ ነው ምልሽ፣ ምንሽን አላወቀ ምንሽን አላወቀ። ገና አብራችሁ አልሆናችሁ እንዴት ወደድኩሽ እልሻለሁ? ገና ስላዋራችሁ ብቻ ወደድኩሽ ባለሽ፣ ተይ፣ ጥሩ አይደለም ብዬ አስቆምኳት ማለት ነው። በቀደም መልሳ መጥታ ጻፈች፣ ነኝ እህቴ የያልሽኝ እኮ ትክክል ነሽ። ያ ሰውዬ መጣው ስልኬ እኮ ተሰበር አለኝ። በቃ ተማውራት ተማውራት ሲበዛ ስልክ እንዲገዛለት እኮ ፈለገ፣ ገንዘቤን እኮ ፈለገ ብላ መጥታ ማከረች ማለት ነው። እና እውነቴን ነው የምላችሁ፣ በኦላይ ትዳር በፍጹም አያስፈልግም። በሙስሊምነቱ አሊም ደረሳ ሆነ፣ እውነቴን ነው ደረስነት ብቻ እዚህ ሀገር አያስተዳደሩም። ደረስነት አላህን የሚፈሩ በጣም ትንሾች ናቸው። እህቶቼ አሁን ላይ ብር የሚፈልግ ነው የሚበዛው እንጂ ትዳር የሚፈልግ አይደለም፣ ገንዘብ የሚፈልግ ነው። አሁን ለታ የኒሄት ገና አስራ አምስት ቀን አይመጣችሁ፣ እውነቴን ነው የማይደወልባት የማይጠይቃት የለም። ገባችሁ? ስለዚህ ለምኗ መስሏችሁ ለገንዘብ ነው። ስለዚህ ሁሉ ሰው ሲመጣ እኛ ደግሞ ቤተሰብ አበረን አውርተን ገባችሁ? በቃ ተሰብስበን ማን ነው ይሄ ልጅ ይሄ ልጅ ለእሷ ይሆናታል ወይ ምን አይነት ስራ ነው የሚሰራው፣ ጠይቀን ነው የምንሰጣት እንጂ ዝም ብለን አንሰጥም። ስለዚህ ይሄ ነገር የሚያመቻችሁ እዚሁ ስትመጡ አገራችሁ ነው እንጂ እዛ ሁናችሁ ላይ የምትዋውቁት ባል ሁሉም ባል አይደለም። ስለዚህ ሀገራችሁ መጥታችሁ በቤተሰብ ትዳር ቀላል ነገር አይደለም። ትዳርን እንደ ቀላል እንዳታዩት። እውነት ነው እህቶቼ ማለት ነው። እና ሰላማችሁ በዚህ ይበልልኝ። ቻናሌ በጣም ቀዝቅዟል። ግን ችግር የለውም፣ ቢቀዘቅዝም አንድ ቀን ዞር ያልኩበት ለታ ሞቅ ደመቅ እንደማደርገው እኔ ቻናል ሲቀዘቅዝ ተራሴ ችግር እንደሚሆን ይገባኛል ማለት ነው። እናንተም አግዙኝ ግን እህቶቼ። ቶሎ ቶሎ ስለማለቅም ይሆናል ወይም ወሪያ ያልጣማችሁ ይሆናል። ለዛ ይመስለኛል እንግዲህ እንትን የሚለው ማለት ነው። እና እኔ ደግሞ ተቻናሌ ወደኋላ አለንም፣ ኢንሻላህ መጥቼ ደግሞ በደንብ ሰርቼ እኔ እንግዲህ ሞቅ ሞቅ አደርጋለሁ ብዬ አስባለሁ። እናንተ ግን ሞቅ ሞቅ ማድረገው በእናንተ እግዣኝ ነው። እናንተ ታላገዛችሁኝ ማረጋችንም ስለዚህ፣ ቶቼ ሞቅ ደመቅ አርጉልኝ። እንደወዳችኋሉ አከብራችኋለሁ። አሁንም ስለምታበረታቱ ከልብ ከልብ አመሰግናለሁ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ